ከሁላችን የክርስቲያን ወገኖች ጋር ይኖር ለዘላለሙ አሜን። በዚህች ዕለት ከገሊላ አውራጃ አልሙት ከምትባል ቦታ የሆነ የሳፍጥ ልጅ ታላቁ ነቢይ ኤልሳዕ አረፈ። የዚህም ነቢይ መጠራቱ እንዲህ ሆነ። ኤልያስ አልፎ ሲሄድ የሳፍጥ ልጅ ኤልሳዕን በፊቱ አስራ ሁለት ጥማድ አጠምዶ ሲያርስ አገኘው። እርሱም በእነዚያ የተሾመ ነበር። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት። ኤልሳም ጥማዱን ትቶ ኤልያስን ተከተለው። ኤልያስም አባቴ፣ ኤልሳዕም አባቴ እወዳለሁ፣ አንተንም እከተላለሁ አለው። ኤልያስም ብላቴናይ አደርጋለሁና ተመለስ አለው። እርሱም ኤልያስን ከመከተል ተመለሰ። አስራ ሁለቱንም ጥማድ በሮች ወስዶ አረደ። በላመፈጅ ጋኖችም ቀቅሎ ለህዝቡ አቀረበላቸው፤ እነርሱ በሉ። ኤልያስንም ተከትሎት ሄደ። ብላቴናውም ሆነ ብዙ ዘመናትን ሲያገለግለው ኖረ። ኤልያስም በሚያደርግበት ጊዜ ኤልሳዕን፣ ካንተ ተለይቼ ወደ ሰማይ ሳልወጣ አደርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕን፣ በአንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደረብኝ አለው። ኤልያስም ኤልሳዕን፣ ድንቅ ነገርን ለመንከኝ። ነገር ግን ከአንተ ተለይቼ ወደ ሰማይ ሲወጣ ብታየኝ ይደረብህ፣ ከአንተ ተለይቼ ወደ ሰማይ ሲወጣ ባታየኝ ግን አይሆንልህም አለው። ሁለቱም እየተነጋገሩ ሲሄዱ የእሳት ፈረስና የእሳት ሰረገላ መጣ። ወደ መካከላቸው ገብቶ አራራቃቸው። ኤልያስም በመነዋወጥና በጥቅል ነፋስ እንደዚህ ወደ ሰማይ አረገ። ኤልሳይም አይቶ የእስራኤል ኃይላቸውና ጽናታቸው፣ አባ አባ ብሎ ጮኸ። ከዚህ በኋላም ዳግመኛ አላየው። ልብሶቹንም ከሁለት አድርጎ ከፈላቸው። ኤልያስም ለኤልሳዕ መጠምጠሚያውን ጣለለት በኤልሳዕ ራስ ላይ ወረደ ኤልሳዕም ተመልሶ በዮርዳኖስ ባህር ዳር ቆመ በራሱ ላይ የወረደች የኤልያስንም መጠምጠሚያ ይዞ ውሃውን መታባት ውሃውም አልተከፈለም የኤልያስ ፈጣሪ ወዴት ነው ይህስ እንዴት ነው አለ ከዚህ በኋላ ውሃውን መታው ውሃውም ተከፍሎ ወዲያና ወዲያ ቆመ ኤልሳዕም ተሻገረ በዚህም ኤልሳዕ የመንፈስ ቅዱስን ሀብት በእጥፍ እንደተቀበለ ታወቀ። ኤልያስ የወንዙ ውሃ አንድ ጊዜ ከፈለ፣ ኤልሳዕ ግን ሁለት ጊዜ ከፈለ። ኤልያስ አንድ ሚዩት አስነሳ፣ ኤልሳዕ ግን ሁለት ሚዩት አስነሳ። ከዚህ በኋላ ሂዶ ወደ ኢያሪኮ ገባ። የዚያች አገር ሰዎች ጌታችን፣ እነሆ እንደምታያት የዚች አገር ኑሯ ያማረ ነው፣ የሀገሩ ውሃ ግን ክፉ ነው፣ ሴቶች ሲጠጡት ይመክናሉ አሉት። ኤልሳም ጨው ጨመራችሁ፣ አዲስ ሸክላ አምጡልኝ አላቸው። እነርሱም አመጡለት። ኤልሳም ወደ ውሃ ምንጭ ሂዶ ያንን ጨው በውሃ ምንጭ ጨመረው። እንዲህም አላቸው፣ እግዚአብሔር እንዲህ ይላል፣ እርሱን ከመጠጣት የተነሳ የሚሞት እንዳይኖር፣ የሚመክንም እንዳይኖር ይህን ውሃ አጣፈጦት። ከዚያች ቀን ጀምሮ እስከ ዛሬ ድረስ ኤልሳ እንደተናገረ ያ ውሃ ጣፋጭ ሆነ። ከዚያም አገር ወደ ቤቴል ወጣ ሲወጣም ከከተማው ሲወጣ ታናናሽ ልጆችን በጎዳና አገኘ። እነርሱም አንተ ራሰ በራ ውጣ ውጣ እያሉ ይዘባበቱበት ጀመር። ወደ ኋላው ተመልሶ ባያቸውም ጊዜ የእግዚአብሔርን ስም ጠርቶ ረገማቸው። የዚያን ጊዜ ሁለት ድቦች ከዱር መጥተው ከእነርሱ አርባ ሁለት ልጆችን ገደሉ። ከነቢያት ልጆች አንዲት ሴት ነበረች። ወደ ኤልሳዕም ጮኸች። ባሪያህ ባሌ ሞተ! ባሌ እግዚአብሔርን የሚፈራ ሰው እንደነበረ አንተ ታውቃለህ ባለ ዕዳ ሁለቱን ልጆችን ወስዶ ይገዛቸው ዘንድ መጣ አለችው ኤልሳዕም አደርግልሽ ዘንድ ምን ትሻለሽ በቤትሽ ምን አለሽ አላት ዘይት ካለበት ማሰሮ በቀር ለእኔ ለባራህ ምንም የለኝም አለችው ሄደሽ ከጎረቤትሽ ሁሉ የሸክላ ዕቃና ባዶ ዕቃዎችን ተዋሺ አታሳንሺ ወደ ቤትሽም ገብተሽ በአንቺና በልጆችሽ ላይ ደጁን ዝጊ በዚያ በሸክላ ዕቃ ዘይቱን ገልብጪ የመላውንም አንስተሽ አኑሪ አላት። እርሷም ወደ ቤቷ ገብታ በልጆቿና በእሷ ደጃፏን ዘጋች። እነርሱ ያቀርቡላት ነበር፣ እርሷም እየቀዳች ትገለብጥ ነበር። ከዚህ በኋላ ልጆቿን ዳግመኛ የሸክላ ዕቃ አቀርቡልኝ አለቻቸው። የሸክላ ዕቃ ሁሉ አለቀ የለም አሏት። ከዚህ በኋላ ያም ዘይት ተገታ። እርሷም ሄዳ ለእግዚአብሔር ነቢይ ነገረችው። ኤልሳዕም ሂጂ ይህን ዘይት ሸጠሽ ዕዳሽን ክፈይ፣ የቀረውን ዘይት ግን የልጆችሽን ሰውነትና የአንቺን ሰውነት አድኝበት አላት። ከዚያ በኋላ ኤልሳዕ በአንዲት ቀን ወደ ሶማን ሄደ። በዚያም አገር አንዲት ታላቅ ሴት ነበረች። ወደዚያ ከመሄድ ውሎ አድሮ ነበረና ይህ ሊበላ ዘንድ አቆመችው። ያችም ሴት ባሏን እነሆ ይህ የእግዚአብሔር ነቢይ ቅዱስ ነው፣ ዘውትር በእኛ ዘንድ እያለፈ ይሄዳል ትንሽ እልፍኝ እንስራለት፣ አልጋም እንዘርጋለት፣ መብራትም የሚያበራበት መቅረዝንና ወንበርን ጠረጴዛንም እናዘጋጅለት። ወደ እኛም በመጣ ጊዜ በዚያ ይደር አለችው። ከዚህ በኋላ በአንዲቱ ቀን ወደዚያ ገብቶ በእልፍኙ አደረ። ደቀ መዛሙሩ ግያዝንም ያቺን የሱማን ሴት ጥራት አለውና ጠራት። እርሷም መጥታ በኤልሳዕ ፊት ቆመች። እነሆ ይህን ሁሉ ክብር አከበርሽኝ፣ ምን ላደርግልሽ ከንጉሥ ዘንድ ካለቃም ዘንድ ቢሆን ጉዳይ እንዳለሽ ንገሪኝ በላት አለው። እርሷም እኔስ በወገኖቼ መካከል እኖራለሁ አለችው። ምን ላደርግላት አለ። ደቀ መዝሙሩ ጊያዝም ልጅ የላትም። ባሏም ሽማግሌ ነውና የምታዝንላት ሴት ናት አለው። ደግሞ ጥራት አለው። በጠራትም ጊዜ መጥታ በደጃፍ ቆመች። ኤልሳዕም የዛሬ ዓመት እንደዛሬ ልጅ ትወልጃለሽ አላት። እኔን አገልጋይህን ጌታዬ አታስቅቅ አታሰቅቀኝ አለችው። ከዚህ በኋላ ያቺ ሴት ፀንሳ ኤልሳ በነገራት ቀን በዓመቱ ወንድ ልጅን ወለደች። ያም ልጅ አድጎ ከአባቱ ጋር ወደ አዝመራው መጣ። አባቱን ራሴን ራሴን አለው። የሕፃኑም አባት ብላቴናውን ወደ እናቱ አስገባው አለው። ብላቴናውም ያንን ልጅ ወደ እናቱ አስገባው። እናቱም እስከ ቀትር በጉልበቷ ላይ አስተኛችው። ከዚህ በኋላ በሞተ ጊዜ አውጥታ በእግዚአብሔር ነቢይ አልጋ ላይ አስተኛችው፣ ዘግታበትም ወጣች። ባሏንም ጠርታ ወደ እግዚአብሔር ነቢይ እሄዳለሁና አንድ አህያና ከብላትኖች አንድ ብላተና ስደድልኝ አለችው። ባሏ መባቻ ያይደለ ቅዳሜ ያይደለ ዛሬ ለምን ትሄጃለሽ አላት። እጅ ነሳው ዘንድ ይሄዳለሁ አለችው። አህያውንም ጫኑላት። አገልጋይዋንም ተነስ እንሄድ ባልኩ ጊዜ መሄድን አትከለክለኝና እናተከተለኝና ወደ እግዚአብሔር ነቢይ ወደ ቀርሜሎስ እንሄዳለችውና ሄደች። ኤልሳዕ ያቺን ሴት ስትመጣ ባያት ጊዜ ብላቴናው ግያዝን ያቺ ሴት ሱማናዊቷ ሴት ናት። አሁንም ሮጠ ሄደ ተቀበላት፣ ደህና ነሽን? ባልሽስ ደህና ነውን? ልጅሽስ ደህና ነውን? በላት አለው። እርሷም ደህና አለችው። ወደ ኤልሳዕ ዘንድ ወደ ተራራው ደርሳ እግሩን ያዘችው። ግያዝም ሊከለክላት መጣ። ኤልሳዕ ሰውነቷ አዝናለችና ተዋት። እግዚአብሔር ግን ነገሩን ሰውሮኛልና አልነገረኝም አለው። አታሰቀቀኝ ያልኩህ አይደለምን? በውኑ እኔ ካንተ ከጌታዬ ልጅን የለመንኩት መለመን አለን አለችው። ኤልሳዕም ግያዝን፣ ወገብህን ታጠቅ፣ በትረንም በእጅህ ይዘ ሂድ። ሰውም ብታገኝ እንዴት ነህ አትበለው፣ እንዴት ነህ ብልህም አትመልስለት። በትረንም በሕፃኑ ግንባር ላይ አስቀምጣት አለው። የዚያም ሕፃን እናት እንዳልተውህ ያው እግዚአብሔርን በረከትህን፣ አለችው። ኤልሳዕም ተነስቶ አብሮአት ሄደ። ግያዝም በፊታቸው ይሄድ ነበር። ሮጦም ቀደማቸው፣ በትሩንም በዚያ ልጅ ግንባር ላይ ጣላት። ነገር ግን አልሰማውም፣ አልተናገረውም። ግያዝ ተመልሶ ኤልሳዕን ተቀብሎ፣ ያ ልጅ አልተነሳም አለው። ኤልሳዕም ወደ ቤት ገብቶ ሕፃኑን ሙቶ በአልጋ ላይ ተኝቶ አገኘው። በሁለታቸውም ላይ ደጃፉን ዘግቶ ወደ እግዚአብሔር ጸለየ። ወደ አልጋውም ላይ ወጥቶ በዚያ ሕፃን ላይ ተኛ። አፉን በአፉ ላይ፣ አይኖቹን በአይኖቹ ላይ፣ እጆቹንም በእጆቹ ላይ አድርጎ በላዩ ላይ ተኛ። የዚያም ልጅ ሰውነት ሞቀ። ከዚህ በኋላ ተነስቶ በቤቱ ውስጥ ወዲያና ወዲህ ተመላለሰ። ዳግመኛም ወጥቶ በዚያ ልጅ ላይ ተኛ። እስከ ሰባት ጊዜ እንዲህ አደረገ። ከዚያም በኋላ ያ ልጅ አይኑን ገለጠ። ኤልሳዕም ግያዝን ጠርቶ ያችን ስማናዊት ሴት ጥራት አለው። ጠርቷትም ወደ እርሱ ገባች። እርሷም እነሆ ልጅሽን ውሰጂ አላት። እርሷም ከእግሩ ላይ ወድቃ ሰገደችለት፤ ልጇንም ይዛ ወጣች። የሶርያ ሰው ንዕማንም ወደ እርሱ በመጣ ጊዜ በዮርዳኖስ ውሃ ከለምጹ አዳነው። ንዕማንም ብዙ እጅ መንሻ ወርቅና ብር ልብሶችንም አመጣለት፤ ከእርሱም ምንም ምን አልወሰደም። ደቀ መዝሙሩ ግያዝ ተደፋፍሮ ንዕማንንን ተከትለው ምክንያትም ፈጥሮ ኔማንን እንዲህ አለው፣ ከኤፍሬም አገር ከነቢያት ልጆች ሁለት ሰዎች መጥተውብኛልና አንድ መክሊት ብርና ሁለት ልብሶች ስጣቸው ብሎሃል አለው። ኔማንም ሁለት መክሊቶችና ሁለት ልብሶቹን ሰጠው። ኤልሳዕም ግያዝ ያደረገውን አውቆ ረገመው። የኔማንም ለምጽ ገንዘብ ወዳጅ በሆነው በግያዝ ላይ ተመለሰ። በሰማሪያ ረሃብ ጸና። ከሶሪያ ሰዎች የተነሳ የአህያ መንጋጋ በአምሳ ወቅት ወርቅ እስትለውጥ ድረስ ከሷ ራብም የድርጎ አራተኛ በአምስት ብር እስትሸመት ድረስ በሀገራቸው የሶሪያ ሰዎች ሰፍረው ተቀመጡ። በዚህ ነቢይ ጸሎት በአንዲት ቀን ረሃቡ ተለወጠ፣ ጥጋብም ሆነ። በዘመኑ ብዙ ድንቆችና ታምራቶችን አደረገ። በሞትም ጊዜ በመቃብር ውስጥ አኖሩት። በዚያም ወራት የሞዓብ ሰዎች አገራቸውን ከበቡ። የቀብሩም ዘንድ ሌላ ሰውን አመጡ። አደጋ ጣዮችንም ባዩ ጊዜ የዚያን ሰው ሬሳ በኤልሳዕ መቃብር ላይ ጣሉት። የዚያን ሰው ሬሳ በኤልሳዕ አጽም ላይ ወረደ። የኤልሳዕንም አጽም በነካው ጊዜ ያ በድን ድኖ በእግሮቹ ቆመ። ይህን ነቢይ በአራት ነገሥታት ዘመን ትንቢት ተናገረ። እሊህም ኢዮራም፣ አካዝያስ፣ ኢዩና ዮአስ ናቸው። የትንቢቱም ዘመን ከአምሳ ዓመት በላይ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም ከመምጣቱ አስቀድሞ ትንቢት ተናገረ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት የሰማዕት አርጣሌስና የሚናስ ዘቡፍር መታሰቢያቸው ነው። በረከታቸው ከእኛ ጋራ ትኑር ለዘላለሙ አምን። ሰኔ ሀያ ቀን የሚከበሩ ዓመታዊ የቅዱሳን በዓላት እመቤታችን ቅድስት ድንግል ማርያም፣ ቅድስት ቤተ ክርስቲያን፣ ቅዱሳን ሐዋርያት፣ ቅዱስ ኤልሳዕ ነቢይ ዕረፍቱ። ወርኀዊ በዓላት ቅዱስ ቴዎድሮስ ሊቀ ሠራዊት ሰማዕት፣ ቅዱስ ዮሐንስ ሐፂር፣ ቅዱስ አክሎግ ቀሲስ፣ ቅዱስ አፄ ካሌብ ጻድቅ የኢትዮጵያ ንጉሥ፣ አባ አሞንዮስ ዘሃገረ ቶና፣ ቅድስት ሳድዥ የዋሒት። በድካም አብዝቼ በመገረፍ አብዝቼ በመታሰር አትርፌ በመሞት ብዙ ጊዜ ሆንሁ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጦም በብርድና በራቁትነት ነበርሁ። የቀረውን ነገር ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። 2ተኛ ቆሮንቶስ ምራፍ 11 ቁጥር 27 እስ 28 ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግለው አእላፋት መላእክት እንዲያሳስቡ ችግረ ጊዜ የማቀርብልም ምስጋና ተቀበል እናንተም ቅዱሳን ነቢያት የወንጌል ሰባኪያን ሐዋርያት ሰማዕታትና ጸድቃን ትጉሃን መላእክት ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ ይህን መጽሐፍ ወረቀት አዘጋጅተው ብራና ደምጠው የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ህልና ያዳመጠ በደለኛን ሁሉ የሚታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። አሜን። ወስብሐት ለእግዚአብሔር፣ ወለወላዲቱ ድንግል ወለ መስቀሉ ክብር፣ አሜን። ይቆየ